እንደሚገባው ሁላችንም እንደምንስማማ እንረዳለን። ከዚህ አመለካከት አንጻር ሲታይ ካለ ድርጅትና የመታገያ ሰነድ ወደ ትግል ሜዳ የተመመው የፋኖ ሰራዊት በአጭር ጊዜ ከብዙ መቶ ሻለቆች ወደ አስርት ክፍለ ጦሮች ከዚያም ወደ ስምንት እዞች ከዚያም ወደ ሁለት ድርጅቶች መምጣቱ ለህዝባችን ታላቅ ስኬትና ተስፋ ነው። ይህ ዛሬ የምናወሳው ስኬት ሁላችንም የምንመኘው የህዝባችንን የነጻነትና የእውነተኛ ሰላም ፍላጎት ለማሳካት አንድ ወሳኝ እርምጃ እንደሆነ እንረዳለን። ለአንድ ዓመት ጥቂት በቀረው የድርጅታችን ዕድሜ የነበረውን ሂደት ስንገመግም ብዙ ጠውረድ እንደነበረው የምናስታውሰው ነው። ይህም ያስተማረን አንድ ነገር ቢኖር የሁለቱ ድርጅቶች መመስረት ስኬት የሚሆነው ሁለቱ ድርጅቶች ከተቻለ በተዋሃደ ካልሆነም በተቀናጀ ይህም ካልሆነ ቢያንስ ቢያንስ በተናበበ አካሄድ ትግሉን ሲመሩት ብቻ መሆኑ ነው። ይህ መሆን ካልቻለ የህዝባችንን መከራ ከማሳጠር ይልቅ ወደ ማርዘም ከማቅለል ይልቅ ወደ ማክበድ፣ የዘመናት ጥያቄዎችን ከመመለስ ይልቅ ተጨማሪ ጥያቄዎችን ወደ ማዋለድ እንዲያሽቆለቁል ምክንያት እንዳንሆን ከባድ ኃላፊነት እንደተሸከምን ለአፍታም ልንዘነገው አይገባም። ስለሆነም እስካሁን የተጓዝንባቸው መንገዶች የተለያዩ ቢሆኑም ለሕዝባችን ዘላቂ ጥቅሞችና ክብር ስንል ግንኙነታችን አንዱ ለአንዱ በሚኖረው እውቅና መከባበርና በተቻለ መጠንም መተባበር ላይ የተመሰረተ እንዲሆን ጥሪያችንን እናቀርባለን። ምንም እንኳን በአገላለጻቸው ቢለያዩም በሕዝባችን የፍትህ የመብትና የህልውና ጥያቄዎች እንዲሁም መጻኢ ዕድል ላይ ሰፊ ልዩነት እንደሌለን እናምናለን። በመሆኑም በአንድነት መንፈስና ወደፊት በማሰብ በጋራ ልንጠቀምባቸው በምንችላቸው ሰፊ እድሎች ላይ እንድናተኩር እናሳስባለን። አማራ ፋኖ ህዝባዊ ድርጅትና አማራ ፋኖ ብሔራዊ ኃይል አፋባሃ በቅርጽ የተለያዩ ነገር ግን በዓላማ የተዋሃዱ የአማራ ሕዝብ ተከታታይ ትውልዶች ትግል የወለዳቸው መንታ ድርጅቶች መሆናቸውን ማስመስከር የምንችልበት እድል ከፊታችን ተደቅኗል። የህዝባችንን ሁለንተናዊ አቅም በማዋሃድ የወገናችንን ጥሪ የምንመልስበትን ጊዜ ለማሳጠር የሚያስችል ኃይል እንደምንፈጥር ተስፋ እናደርጋለን። ለዚህም በእኛ ድክመትና አለመናበብ ግዙፉን የአማራ ኃይል በጥበብና በሀሳብ የበላይነት ባለመመራቱ ምክንያት ትግሉ እንዲጓተትና ህዝባችንም ብርቱ ዋጋ እንዲከፍል በማድረጋችን ህዝባችንን በጋራ ይቅርታ ጠይቀን ወደ አንድነት የምንመጣበት ውይይት እንዲጀመር ጥሪያችንን እናቀርባለን። የጋራ ትግላችንን ወደ ላቀ ደረጃ ለማሸጋገር የህዝባችንን ሁለንተናዊ ሀብት በማሰባሰብ በጋራ እንሰራለን። ለተዋሃደ እንቅስቃሴ መንገዱን እንጥረግ። የዚህን እስትራቴጂያዊ ጥምረት አማራጮች ለመፈተሽ ትብብራችሁን በጉጉት እንጠብቃለን። ድል ለአማራ ፋኖ፣ ድል ለአማራ ሕዝብ፣ ድል ለኢትዮጵያ ሕዝብ። የአማራ ፋኖ ህዝባዊ ድርጅት ግንቦት ሁለት ሁለት ሺህ አስራ ሰባት ዓመተ ምህረት እናመሰግናለን እንግዲህ የአርበኛ በሙላት የድርጅቱን መግለጫ አቅርቦታል። በዚህ ርዕሰ ጉዳይ ላይ ብዙ አንቆይም፣ ራሱን የቻለ ፕሮግራምም አለ። አድማጮችም እንደሚረዱት ዕለተ ቅዳሜ በጣም ወሳኝ የሆኑ እንደዚህ አይነት ቁልፍ ጉዳዮችን ላለማለፍ እናነሳበታለን እንጂ የፕሮግራሙ ይዘት በኪነ ጥበብ አይን የዕለቱን ዋና ዋና አጀንዳዎች ብቻ የዕለት አጀንዳዎችን ካተኮርም በኋላ ኪነ ጥበባዊ በሆነ በሆኑ ጉዳዮች ላይ እንዲያተኩር ነው ዲዛይን የተደረገው። ግን ስ አንፎርቹኔት በአብዛኛው ቅዳሜ ዕለት ትልልቅ የፖለቲካ ኢቨንቶች ይፈጠሩና እነዛን ኢቨንቶች እንደ ሚዲያ ሳናነሳቸው ላለማለፍ ደግሞ የፕሮግራሙ ይዘትም ሰፊ ስለሆነ ይቸግሩንና ከጊዜ ጋር ሽሚያ ውስጥ እንገባለን። አድማጮች ይህንን እንደምትረዱ ተስፋ እናደርጋለን። ከዚህ አንጻር የአጠቃላይ ይዘቱን በተመለከተ በትንታኔ ፕሮግራሞቻችን በስፋት እንመጣበታለን። በመደበኛ የዛሬ ምን አለ ፕሮግራም አለ፣ የዕለቱ አበይት ጉዳዮች ፕሮግራም አለ። በዛ በስፋት እንዳስሰዋለን። በጥቅሉ አንድ ህብረተሰቡን እንዲያውቀው የምንፈልገው እውነት ኢትዮ ሶስት ስልሳ በማናቸው መልኩ መሬት ላይ የሌለ ነገር እንዳለ አስመስሎ አያቀርብም። በዚህ አይተባበርም። ለህዝቡ የሌለ ግን የሚመስል ተስፋ መስጠትም ላይ አንተባበርም። ይሄ አቋም ጉዳይ አቋም፣ ደስ የማይለው ካለ አሁንም ቀድመን እንዳለው ያን የሆነ አካልን ደስ ሊያሰኝ ለማሰኘት አንሄድም። አቋም ነው አቋም ነው። ለህዝቡ እውነተኛ የሆነ መረጃ የማግኘት መብቱ መጠበቅ አለበት። አንድ የተበላሸ ትሬ እንዳለው እናደፋፍ ነው እንደዚህ እንበለው ምናምን የሚባል እሱ መቅረት አለበት፣ መቅረት አለበት። ህዝቡ ያለ ነገር ተጨባጭ ነገር ላይ ነው ተስፋ ማድረግ ያለበት። የመጀመሪያው ነገር በጣም ባልተገባና አስፈላጊ ባልሆነ መንገድ ደጋግመን እንደ ምክረ ሀሳብን በልመናም ስናቀርብ መስሚያ ጥጥ መስሚያቸው ጥጥ አድርገው የነበሩ አካላት የአማራ አንድነት ሊመጣ የሚችልበትን መንገድ በመጠፋፋት እንዲሆን ምክረ ሀሳብ ሲያቀርቡ ነበር። በይፋ በሚዲያ በይፋ አንዱ አንዱን ይብላው ብለው ጥሪ ሲያቀርቡ ነበር። በአንድ አካባቢ አንድ አደረጃጀት ነው መኖር ያለበት። እንደዛ እንዲሆን አንዱ ሌላኛውን በሀይል ያጥፋው የሚል ምክረ ሀሳብ ሲሰነዝሩ ነበረ፣ ሲያደርጉ ነበር። የሚቀርቧቸውንም የፋኖ መዋቅሮች ይሄንን እንዲያደርጉ ሲገፏቸው ነበር። ከዚህም ጋር ተያይዞ በርካታ የእርስ በርስ ግጭቶች እንዲነሱና ብዙዎች ሕይወታቸው እንዲጠፋ ምክንያት ሆኗል። የጊዜ ጉዳይ ነው እንጂ ይሄንን ያደረጉ ሰዎች ከማንም በላይ ከኛ በላይ ይሄ የትግል ምዕራፍ እየተቋጨ ሲሄድ ዋነኛ ከሳሾቻቸው ሆኖ የሚመጡት እንዲተኩሱ በወንድሞቻቸው ላይ እንዲተኩሱ ሲገፋቸው የነበሩና ተቀብለው ሲተኩሱ የነበሩ አካላት ናቸው። ጠርገህ አጽድተህ፣ አንተ የበላይነት ያዝ በሚሉበት ጊዜ የዓላማ ስምምነት ያላችሁ፣ የዓላማ አንድነት ያላችሁ ለአማራ ህዝብ ሕልውና ልንታገል ወጥተናል ብላችሁ ስታበቁ በጥቂት ቡድኖች ግራና ቀኝ ተቧድነው የአማራን ትግል ቅርቃር ውስጥ በሚከት ሁኔታ የአንዱ ደጋፊ አንዱ አውጋዥ እየሆኑ አጥፍታችሁ ትነግሳላችሁ፣ አጥፍታችሁ ትመራላችሁ እያሉ ሆይ ሆይ ሲሏችሁ የነበሩ አካላት በሙሉ ማን ለአማራ ህዝብ እንደቆመ፣ ማን ለዚህ ትግል በሐቅ እንደቆመ አሁን ካልተረዳችሁ መቼም ትረዱታላችሁ ብዬ አላስብም። ሰው ደጋግመን ስንል የነበረው አንዱ ሌላኛውን በማጥፋት ላይ ተመስርቶ የሚያመጣው የትግል ውጤት አይኖርም። በአማራ ህዝብ የቆየ ባህል ማህበራዊ ማንነትም አንዱ ሌላኛውን ወደ ማጥፋት የወንድማማች መጠፋፋት ውስጥ ከተገባ የማይሽር ጥቁር ደም መሬት እየተከለ ከመሄድ የዘለል አይሆንም። ይህንን ያውቀዋል፣ እዛው መሬት ላይ ያለው ህዝብ ያውቀዋል። ስለዚህ በተለይም ሁለቱም አካላት ለህዝብ ትግል ሲሉ ወጥተው ሲያበቁ አንዱ ሌላኛውን ለማጥቃት መንቀሳቀስ ስለማይጠቅም በተቻለ መጠን በመነጋገር መፍታት ይቻላል። አትሊስት ተሰባሰቡና ሁለት ድርጅት መሆን ይቻሉ። አምስት አራት ነን የምትሉት አካላት አራት ማህተም ይዛችሁ በየጊዜው መግለጫ ከምታወጡ ወደ አንድ ለመሰባሰብ ሞክሩ። በተቻለ መጠን የተሰባሰቡትን ለማፍረስ ጊዜ አታባክኑ። ጊዜያችሁን እናንተ ለመሰባሰብና ድርጅት ለመፍጠር አውሉት። ይሄ የነበረ ምክራችን። እናንተ ድርጅት ከሆናችሁ የቆየው ቀድሞ የተመሰረተው ድርጅት አለ፣ መነጋገር ትችላላችሁ። የምትተዋወቁ የምትግባቡ ብዙ ታሪክ ያላችሁ ናችሁ። አንዳንዶቻችሁ ደግሞ እዚህ ፕላኔት ላይ ሁለታችን ብንቀር እንኳን አንጣላም፣ ማርያም ምስክሬ ናት እያላችሁ ቃል የገባችሁ ናችሁ። አንዳንዶቻችሁ ማርያምን መቀለጃ አይደለችም። ማርያምን ብላችሁ የማላችሁለትን ሕዝብ እንደገና ስድስቴ ማርያምን ብትሉት በመጀመሪያ የፈጸማችሁትን ክደት ጆሮ ውስጥ እየተመላለሰ እሺ አይልም። ቆም ብሎ እያንዳንዱ ራሱን እንዲመረምር እድል የሚሰጥ ነው፣ እድል የሚሰጥ ነው። ሰው የሚጠቅመው ኦነግን ነበረ እንደ ማስረጃ የምናመጣው ሰባት ሆኖ ስምንት ሆኖ ተበታትኖ ኦነግ ተሻኮተ ተሻኮተ ምናምን ገለመሌ ሰባትም ሆኖ ስምንት ሆኖ ኦነግ እየተታኮሰ እርስ በእርስ እየተጋደለ አይደለም ያየ ነው። ደጋግመን ብለነዋል። ዳውድ ይብሳ ጀልማሮ ላይ አይተኩስም። ጀልማሮ አሁን የሚመራው አባ ዳውድ ይብሳ ሲመራው የቆየውን አባው አባው ነው። ዳውድ ይብሳ የፖለቲካ ዘርፉን ሊመራ ወይም በፖለቲካ አቋም ይዞ በሀገሩ ሲንቀሳቀስ ጀልማሮ በጫካ ይንቀሳቀሳል። በይፋ ተደጋግፈናል ቢሉ የሚያመጣውን አደጋም ተገንዝበው ቢሆን በአቋም በፍላጎት እየተጋገዙ ይኖራሉ እንጂ ዳውድ ብሳ ጃልማሮ ሊያወግዝ መግለጫ አያወጣም። ጃልማሮ ዳውድ ብሳ ላይ ተኳሽ አይልክም። አፍተር ኦል ዳውድ ብሳን ትቶ ማነው ከጃልማሮ ተገንጥሎ አብይ አህመድ ጋር የሄደው? ጃልሰኝ እንኳን የመጀመሪያ ቀን ከሰጣት ስቴትመንት ወደዚህ ገብቻለሁ ከሚል ውጪ ጃለማሮን እያወገዘ በየቀኑ ሲንዘባዘብ አታዩትም። ኢቭን ከመንግስት ጋር ሄዶ ቆመው ማለት ነው። እና አንዳንድ ጊዜ በጣም ያልተገቡ ብዙ ብለነዋል። ወደኋላ ታሪካቸው ቢገለጥ የእውነት እንደ ዝም ብሎ ያልተገባ ስም ተከምሮባቸው እንጂ እዚህ ግቡ የማይባሉ አካላት ዋነኛ አማካሪው ነው መጥተው ብዙ ነገር አበላሽተዋል። ሚዲያም ባልተገባ መንገድ ተጠቅመው አቅጣጫ አስተዋል፣ ወዘተረፈ አሁንም የሚሻለውና እና የሚበጀው ቀደሞ ያልነው ስለሆነ እንደ ምክር ሀሳብ የምናነሳው የሚሻለው መነጋገር፣ መመካከር፣ መወያየትና ለአማራ ሕዝብ ለኢትዮጵያም ሕዝብ በተያዘ መንገድ የሚጠቅም ነገር መስራት ነው። ከዚያ ውጭ የዓላማ ልዩነት የሚባል የለም። ሽሚያ ካለችም የስልጣን ናት። ደጋግመን ብለናል። ሽሚያ ካለች የስልጣን ነው የአማራን ትግል እየፈተነው ያለው የአማራ አንድነቱ አንድ ነው ከሚለው ፕሪንስፕል ውጪ ከሚለው የፖለቲካ ፕሪንስፕል ብቻ ብለንም እናልፎኳል። ከሚባለው ዋና መርሆ በመውጣት ጎጠኝነት እየፈተነው ነው። በነገራችን ላይ አሁን የተመሰረተው የአዲሱ ድርጅትም ፈተና እሱ ነው። ይህንን ስለሚከፋ ካለ ምንም ማድረግ አልችልም። እኔ እውነቱን ነው የምነግርህ። የፈተነው ጎጠኝነቱ ነው። ለአማራ የተሻለ መሪ ማን ይሁን የሚል ሳይሆን የእኔ አካባቢ መሪ ይሁን የሚል እጅግ የበዛ ግብ ግብ በየዘመኑ ድርጅት ፈትኗል። ሪያሊቲው እሱ ነው። ምንም መቀባባት ሳያስፈልግ በኮሌክቲቭ አስራ ሶስት ሆነን እንመረዋለን ያሉት መሪም መምረጥ ስላልቻሉ ነው። ወታደራዊ አዛዥ መምረጥ ስላልቻሉ ነው። ሰብሳቢ ቃለ ጉባኤ ወይም ምናምን የሆነ ነገር አድራግ የል ምንም የለም። አስራ ሶስቱ በጋራ እንመረዋለን የለም። ዓለም ላይ እንደዚህ አይነት ፕላትፎርም የለም። ዓለም ላይ የመጀመሪያ ተሞክሮ ነው በዓለም የትጥቅ ታጋዮች መድረክ። እንደዚህ ያለ አደረጃጀት አስራ ሶስቱም አንድ ላይ መሪ ይሆናሉ የሚል ፕላትፎርም የለም። ኮሌክቲቭ ሊደርሽፕ ከዚህ ጋር የሚገናኝ አይደለም። አንዳርጋቸው ጽጌን አምኖ መከተል ያው ሁልጊዜ ገደለው። ኮሌክቲቭ ሊደርሽፕ ፕሪንስፕሉ ያደለም። ኮሌክቲቭ ሊደርሽፕ ማለት መሪ የሌለው ስብስብ መፍጠር ማለት አይደለም። በመሰረቱ ዳዝሚን ግን አሁን ያጣጣልኩት አይደለም በነገራችን ላይ ስ አንድ ስቴፕ አንድ መጠሪያ አንድ አርማ መሰየም አንድ ስቴፕ ነው መሪ መምረጥም ወታደራዊ አዛዥ መምረጥም ለምንድን ነው አዳጋቸው ሆነው የአሁኑ የዚህ ብቻ ፈተና አይደለም የአማራ ብሔራዊ ኃይል የአሁኑ ስብስብ ፈተና ብቻ አይደለም እሱ የአማራ ፋኖ ህዝባዊ ሰራዊት ሲመሰረት አንዱ ፈተና ይሄ ተጠቃሎ ድርጅቱ ቅርጽ ይዞ መንቀሳ ወደፊት መሄድ ያልቻለው መሪውን ማን ነው የሚይዘው ወታደራዊ አዛዡን ማን ነው የሚይዘው የሚለውን ለረጅም ጊዜ በተደረጉ ስብሰባዎች ሸኮችም መነኮሳትም እየተሳተፉበት፣ ተላላቅ ሽማግሌዎችም እየተሳተፉበት ምሁራን እየተሳተፉበት ሁሉም አሁን ሁለት ጎራ ያሉት አደረጃጀቶች ሁሉም እየተሳተፉበት የተሰራ ስራ ነው፣ በቅርበት የማውቀው። ያልተሳካው ማን አንደኛ፣ ማን ሁለተኛ፣ ማን ሶስተኛ የሚለው ማነቆ ነው። ማን አንደኛ ይሁን ከሚለው በስተጀርባ ፍላጎት ያላቸው አካላት የእኛን አካባቢ ፍላጎት የምናሳካው ይሄኛውን ስንይዝ ነው የሚል አንዱ ላይ መኮንን፣ አንዱ ላይ መደፍደፍ፣ መፈረጅም ትክክል አይደለም። ጎጠኝነትን ወስዶ አንድ አካባቢ ላይ ብቻ ለማድረግ የሚደረገው ጥረትም ትክክል አይደለም። ኤቭሪዌር ነው ያለው፣ ሁሉም አካባቢ ነው ያለው። ጎጠኝነት እኔ የሚለው ሀሳብ ሁሉም በየሁሉም ቦታ ነው ያለው። ይሄ ፈተና ነው። ጽድቅ ብቻ ይበቃ እንደው ምንም እንደሌለ አድርገህ ከአስራ አምስት ቀን በኋላ ደግሞ ኧረ እንዲተፈጥ አይደለም ህዝቡ ልቡን መሰበር መቆም አለበት። ስለዚህ ቻሌንጁ እንዳለ አውቆ ይሄ ቻሌንጅ አለ ህዝባዊ ሰራዊት ሲመሰረት የነበረ ቻሌንጅ ነው። ከዚያስ በኋላ የአማራ ፋኖ ህዝባዊ ድርጅት ሲመሰረትስ በአርማ ተስማም። እነዚሁ አካላት አሁን ያሉት ሁለቱ ጎራ ላይ ያሉት አንድ ላይ ሆነው በአርማ ተስማምተዋል። የአማራ ፋኖ ህዝባዊ ድርጅት በሚል ተስማምተዋል። ከወራት በፊት በስያሜ ተስማምተዋል። ፕሮግራም ጽፈው በፕሮግራም ተስማምተዋል። ሁሉን ጨርሰው ማን አንደኛ ማን ሁለተኛ መሪ የሚለው ላይ አልተስማሙም። ተበተኑ። መሪ ሲመረጥ ኖ ኖ ኖ የሚገባንን የምንፈልገውን ያቀድነውን ቦታ አልያዝን የሚያሉ ትተው ይወጡ። እነዚሁ አካላት ለረጅም ወራት ሲደክሙ ሲለፉ ቆይተው ማጠቃለያ ላይ አሁንም ቢሆን መሪ፣ ወታደራዊ አዛዥ የሚለውን ማጠቃለል አልቻሉ። የአማራ ፋኖ ህዝባዊ ሰራዊት ሲመሰረት፣ የአማራ ፋኖ ህዝባዊ ድርጅት ሲመሰረት አሁን የአማራ ፋኖ ብሔራዊ ኃይል ሲመሰረት አንዱና ክሪቲካል ፈተናው መሪ ሰይሞ የመምጣት ፈተና ነው። ይህን እንዴት መሻገር ይቻላል? ንግግር ይደረግበት፣ ምክክር ይደረግበት እንጂ እኔ እንደው ፖለቲካን እንደ ልብስ ስታጥብ ነው አደለ፣ ማለቅለቅ የሚባለው የሚያለቀልቁዋሉ። አንዳንዱ ይሄ ማሸት ነው እንዲሁ እንዲሁ አድርጎ ነው አይደለ። ፖለቲካን ሚዲያ ላይ ቁጭ ብሎ የሚያለቀልቅን ያሉት እግዚአብሔር ማለቅለቅ ጥሩ አይደለም። ለመጣል ሄደው አለቅለቅ አይሆን የአለቅላቂነት ሚና ትክክል ስላልሆነ እውነቱን እኮ የምንጋፈጠው፣ ለዛ የሚጠቅመው ይሄ ነው። ሪያሊቲው እንዲህ ነው። ማድረግ ያለባቸው ያልተገባ ሳይድ ይዞ ፍረጃ ወደዛ መጓተትም ምናምንም ልክ አይደለም። እንደው ዝም ብሎ ደግሞ እያለቀለቁ መኖርም ትክክል አይደለም። ስለዚህ መሆን ያለበት ችግሩን አስረድቶ እኔ በምል የመጣ በሄደው ቁጥር ሰበር ዜና እያለን እንዴት እንዴት ይሆናል እንዴ? ሙዚቃ ከፍተህ ምንድን ነው ለመደነስ መዘጋጀት? በእያንዳንዱ ነገር ላይ አትሊስት ማቹሪቲ ያስፈልጋል። የሚዲያ ላይ ያለ የረጅም አመት ኑሮ ማቹሪቲ ያስፈልጋል። ማቹር እያረክ መሄድ አለብን። እኔ እንደዛ ነው ማስበው። ሁሌ ጥሬ መሆን ግን ልክ አይደለም። ሁሌ ጥሬ መሆን ይህን ሰበር ዜና ብለህ ከሶስት ቀን በኋላም ደግሞ ሰንባዲ ደውሎ እንዲሆነ እኮ ሲል ሰበር ዜና ነው ነው ይህንን ለሌላ ሰው መተው። ሰው ችግሮች ገጥመዋል ቻሌንጆች አሉ። እኛ እውነት አሁን የምንናገረው ቻሌንጁን ግን የገጠማቸውን ቻሌንጅ ግን በአንድም አሁን የምስራች ከበሮ ምናምን ናም ህዝባዊ ሰራዊት ሲመሰረት እንደዛ ድርጅት ሲመሰረት እንደዛ አሁን ናሽናል ሰራዊት እሱም ችግር ሲገጥመው እንደዛ አይሁን። የጎንደር እዝ ሲመሰረት እዝ ሲመሰረት የነበረውን ታውቃላችሁ። እልልታው ብሬኪንግ ኒውሱ ምናምን ከዛ በኋላ የገጠመ ከዛ በኋላ ተረጋጉ፣ የጋራ አመራር መርጠን በአጭር ጊዜ ውስጥ እናሳውቃቸዋለን። የለም። የአማራ ፋኖ በጎንደርና የአማራ ፋኖ ጎንደር ህዝብ ወደ አንድነት መጡ፣ እልል በሉ ብሬኪንግ ኒውስ። ታስታውሱታላችሁ። ከዛ ሁለቱ የጋራ አመራር ለመምረጥ ቀጠሮ ይዘናል፣ እሱን ጨርሰን ነግራቸዋለን አሉ። በዛው ነው የዋህ ሽታው ነው የቀሩት። ተደጋጋሚ ልምዶች አሉ። ሁሉ ላይ ም ሰዳችሁ አርበኛ መሪ ወዳቸው ወርቃው መሪ ወዳጆ ኮሎኔል ፋንታውን እንደዚህ ሁሉም ተሰባስቦ የመሰራች አንድ ሆነ። በአጭር ጊዜ ውስጥ የአመራር ድልድል ሰርተን እነግራቸዋለን። በመሪና በምክትሉ ተስማምተናል። ከዛ ቀሪ ድልድል በአጭር ጊዜ ውስጥ ተባለ። የለም፣ እንደውም መደምደሚያው መለያየት ሆነ። እሸዋ ግባ በሁለት ጊዜ ሶስት ጊዜ ያልተደረገ ሙከራ ያልተደረገ ስብሰባ የለም። ይሄድ ይሄድና የውሃ ሽታ ይሆን ጎጃም ላይ ንግግር ውይይት፣ ምና ምንድን ነው ወይ የተደረገው? እንደዛ ነው ወይ የጎጃም እዝ መጣ። ምርጥ አቋም የያዘ የአማራ ፋኖ ህዝባዊ ግንባር፣ የአማራ ፋኖ ህዝባዊ ኃይል ከላይ ያላቸው አመራሮች፣ እኛ ከስር ሰራዊቱን አዋህደን አንድ ሆነናል። አርበኛ እስክንድርም አርበኛ ዘመነ ካሴም እናንተ አመራሩን አሰባስባችሁ አንዱ ናችሁኑ፣ እኛ ከስር አንድ ሆነናል ብለው ዘጉ። የለም እንትን አይውጣ ከሌባር ስትራቴጂ ተነደፈ። ከውጭ ሆኑ ኃይሎች ተዘጋጁ። ከሌና አስወጡት፣ ከሌና አስገቡት ምናምን ትግሉን እንደገና ወደ ንትርክ ወሰደት። ያ ችግር አሁን ድረስ እየተከተለ አደለም? ግን እዙ ይዞት የነበረው አቋም መሰረት ነው። ስለዚህ ችግርን አለባብሰህ መሄድ ጥቅም ስለሌለው በትክክል ነው ምንናገረው። ሰው ሂደቱ ፕሮሰሱ ችግር ነው። የአማራ ፋኖ ህዝባዊ ድርጅት ተመሰረተ፣ ድርጅት ሆነ ወጣ ድርጅት ከሆነ በኋላ የምስራች እልልበሉ ድርጅት መስርተናል ምናምን በቃ ያለው ሀብቴ ወልዴ የሆነ ሰዓት ላይ ሆይ ሆይ ሲሉ ትጠፋለ። ከድርጅቱ ችግር የለም በቃ። ከዛ ደግሞ አሁን እኔ ያልኩትን ስሙ እኛ ያልነውን ምንም እንዳ እንዴት እንዴ፣ ደጋግማችሁ ከሸወዳችሁም በኋላ አሁንም እኛ ያልነውን ብቻ ስሙ፣ አይሰራም። ትግሎ የጋራችን ነው። ስለዚህ እናንተ ያላችሁትን ብቻ የምንሰማበት ነገር ዘመን አብቅቷል። ስትነግሩን ልክ ያልመሰለንን ነገር ታዳጋርነታችን ምኑ ላይ ነው? እንናገራለን። መወሰን እናንተ ነው። ዲክላሬሽን ላይ መጠን እንዲጻፍ እንዲሆና ምን አንልም፣ ግን ደግሞ የነገራችሁን ተደጋግሞ አልሆነም። እዚህ ሲመሰረት የገባችሁት ቃል አልሆነም። የአማራ ፋኖ ነው በጎንደርና ጎንደር ዘና አንድ አድርገናልና አማራልን ሰይም ነው ጠብቁን ብለህ የገባው ቃል አልሆነም። ህዝባዊ ድርጅት መስረተ ተቀዳሚ ምክትል ሊቀመንበር ከሆንክ በኋላ የሄድክበት መንገድ አልሆነም አሁንም እኔም ብቻ ስሙኝ አይሆንም አትሊስት የምንችለውን እየሞከርን ነው እዚህ ደርሰናል አብራችሁን ሁኑ ይህንን አግዙን ይህን ክፍተት እንሞላለን ማለት ነው የሚሻለው ከዛ ውጭ ያለው ነገር ብዙም አያስኬድም ነው እኔ የሚሰማኝ ይሄ ነው ዞሮ ዞሮ እውነት ለመናገር ድርጅትን በተመለከተ በአንድም በሌላ መልኩ አንደኛው የመሪነት ሚናን የሚለው ይሄ ኃላፊነት ላይ የተፈጠረ ችግር፣ ያ ደግሞ መሪነቱ የሚፈለግበት ምክንያት ደግሞ በጣም በጎጥ የተደራጀ የገነገነ ጥላቻ ነው። ለዛ ነው ጥላት የሚስቅባቸው በይፋ የተቀርጸው ይወጡ ያሉ ድምፆች ምን ብለን ነበረ? እኔ በእውነት እስኪ ታዘሙ። አንዳንዴ ታይ አትኮሩም። የምር የኢትዮ ሶስት ተከታታይ እኔ እንደው በእውነት ዝም ብዬ የሚዲያው ተከታታይ ሁኜ እንዲሁ በተገረምኩ እላለሁ አንዳንድ ጊዜ እዚህ ተናጋሪ መሆን የቀርቶ ለምንድን ነው ይሄንን የምለው? እንዴ የድምጽ እየተቀረጸ ሲወጣ ምን አለን? መጀመሪያ የሚወጡ ድምጾች በሙሉ ድርጅት ይህ ፋድን ያጠቃሉ ብለው ስላሰቡ ይሄውላቹ፣ ድምጹ ይሄው፣ ሁላችሁ አገዛዙ የሚለቀውን ሁሉ ይሄው፣ ሁላችሁ ሲሉ የነበሩ አካላት ነገ ወደ እናንተ ሲዞር ኤአይ ብትል የሚሰማ የለም? አሁን ኤአይ ነው ምናምን ጨዋታ አይሰራም፣ አልፋል። እሱ ማንን ነው የምታሳምነው? ኤአይ ነው ብለ መጀመሪያም ካገዛዙ የሚመጣ ምንም ነገር ላለመቀበል ወስኑ ብለ አይ ሌላውን የሚያጠቃ ሲሆን ትክክል ነው፣ አንተን የሚያጠቃ ሲሆን ኤአይ ነው። እንደዚህ ፉሊሽ ህዝብ የለም ይሄን የሚቀበል። ሪያሊቲ ነው የምንሄደው። የሚታወቁ ድምፆች የተቀረጹ የሚወጡት ችግሩን አውቆ ማከም ይገባል። አካባቢያዊነት ጎጠኝነት እየገነገነ ስለመጣ ያንን ታግሎ በየመዋቅሩ ላይ ማከም ያስፈልጋል። የአማራን ትግል ለነ ፕሮፌሰር አስራት ቃል መታመን ማለት ወደ ያንን ይዞ መምጣት ነው። አጭር ነገር ብቻ ስለ ኮሌክቲቭ ሊደርሽፕ በዛ መንገድ ማለፍም እኔ ይውላችሁ፣ ኮሌክቲቭ ሊደርሽፕ በመኖሩ በድንብ ማም ነው የአማራን ትግል የሆነ ግለሰብ ላይ እየተወሰደ እከሌም ይባል ብሎ መንጠልጠሉ በትክክል ተገቢ አይደለም፣ መታረም ያለበት ነው። እውነት ነው። በዚህ ሀንድረድ ፐርሰንት ስማማለ። ችግር የለም። ነገር ግን እኔ እኮ እንደ በእውነት እ አንዳንድ ጊዜ ይገርመኛል። እኔ ትግል ውስጥ ፖለቲካ ውስጥ እድሜ ልካቸውን ኖረው እድሜ ልክ ፖለቲካ ውስጥ ኖረው እኔ ደጋግሜ ማነሳው አንዳርጋቸው ጽጌ እንዴት ሰው ከእድሜው አብዛኛውን ፖለቲካ ላይ ኖሮ የፖለቲካ መሀይም ይሆናል? አንድ ሌላ ጊዜ በትንታኔ የመጣበት አለው። አገር ቤት የታወቁት ሞክሼ ናቸው፣ አቶ አንዳርጋቸው ያው በጣም ፌመስ። ባለፉት በአስራ ዘጠኝ ስልሳዎቹ በአብዮቱ ጊዜ አንዳርጋቸው የተናገረውን ተናገረ ስለ አብዮት። አብዮት ማለት ምን ማለት ነው የሚለውን? ውይ ሲተነትኑት እንዴት እንደሚገርም ማለት ነው! ገብቶ ያልሆነ ነገር ውስጥ ሲዳክር እንዴት ዜሮ አስቀርተው፣ አብዮት ሳይገባው ነው ወይ አብዮት እያለ የኖረው ምናምን ይላሉ? አብዮት ማለት ምን ማለት ነው የሚለውን የሚዘረዝሩበት፣ የሚተነትኑበት መንገድ የእውነት የሚገርም ነው። መጽሐፉን በተመለከተ የሰጡት ትችት ነው፣ ሌላ ጊዜ ቪዲዮ እናመጣለን። የኮሌክቲቭ ሊደርሽፕ ላይ አሁን ይሄ ዝም ብሎ ሰውን እንደዛ ብሎ ለማሳመን የሚሞከር ነገር ልክ ስለሆነ የኮሌክቲቭ ሊደርሽፕ ጽንሰ ሀሳብን በተመለከተ ይሄ ከሶሻሊዝም አብዮት ጋር ተያይዞ ይመጣል። የነማው የነሌሊን እንቅስቃሴ ሲመጣ የተፈጠረ ነው። ኮሌክቲቭሊ መወሰን ይሄ ንጉሳዊ የነበረው ንጉሱ ያሉት የሰማዩም የምድሩም ገዢ ነው፣ በቃ የንጉስ ቃል ፍጹም ነው ከሚለው አስተሳሰብ ወጥቶ አንዱ ንጉሱም ይበይንበት እንዲቀር እና ኮሌክቲቭሊ እንዲወሰን የሚል እሳቤ ጽንሰ ሀሳብ ከኮሙኒዝም እንቅስቃሴ ጋር አብሮ የመጣ ነው ወይም በተጻራሪ ካየ ነው የፕሬዚደንሽል እና የፕራይም ሚኒስትር አደረጃጀት አሁን ያለው እና የኮሌክቲቭ ሊደርሽፕ የኮሚኒስቶቹ እሳቤ ድርጅት ሲፈጥሩ በኮሌክቲቭ ይወሰን ሲሉ ምን ማለት ነው? በአጭሩ ፕሬዚደንሽል ወይም ጠቅላይ ሚኒስትር የሚለው ለምሳሌ ውሰድ፣ አብይ ጠቅላይ ሚኒስትር ነው የሚል ማድረግ ይዟል። የውጭ ጉዳይ ኃላፊው ጌዲዮን ጢሞቴዎስ አብይ የሰጠውን ተልዕኮ ለመፈጸም ነው ካቢኔ የሆነው አይደለም። የፌዴራል ፖሊስ በፈለገበት ጊዜ አብይ ያነሳዋል፣ ያስቀምጠዋል አይደል? አዛዡን የፈለገውን ሚኒስትር በፈለገበት ሰዓት ያነሳዋል፣ በፈለገበት ሰዓት ያስቀምጠዋል አይደለም? ያ ማለት ምን ማለት ነው? በጠቅላይ ሚኒስትሩ ፓወር የተከማቸው ጠቅላይ ሚኒስትሩ ጋር ወይም ፕሬዚደንቱ ጋር ነው። ፕሬዚደንሻል በሆኑት ፕሬዚደንቱ ጋር። ትራምፕ የአገሪቱ ፕሬዚደንት ነው አይደለም? ካቢኔውን የመረጠውን ካቢኔ እሱ ነው የሰበሰበው። ከፈለገ ሁሉንም ካቢኔ እንደገና አባሮ ሌላ አዳዲስ ማምጣት ይችላል ሰው። ትራምፕ ቬቶ ፓወር አለው በካቢኔ ውስጥ ማለት ነው። የውጭ ጉዳይ ሴክረታሪውን ለምሳሌ ስቴት ዲፓርትመንት ሴክረታሪውን ሾሞታል። ማርኮ ሩቢዮ ካልፈለገው ነገ ጠዋት አልተስማማኝም ካላ ያባርረዋል። ምን ፓወር የት ጋር ነው ያለው ማለት ነው? ፕሬዚደንቱ ጋር አይደለም። ኮሌክቲቭ ሊደርሺፕ ሲፈጠር ኮሚኒስቶቹ ሲያመጡ ንድፈ ሐሳብ ላይ ወረቀት ላይ ፓወርን ከግለሰብ እናውጣና ኮሌክቲቭሊ ይወሰን። የመሪው ሚና መሪ ያስፈልጋል። የመሪው ሚና ግን ቪቶ ፓወር መሆን የለበትም። አንድ ድምፅ ነው ሊኖረው የሚገባው እዛው ስራ አስፈጻሚ ውስጥ። ስለዚህ ፖሊት ቢሮ እንዲኖር ተወሰነ ማለት ነው። አይ ሴንትራል ኮሚቴ ይኖራል። ሴንትራል ኮሚቴው ደግሞ ፖሊት ቢሮውን ይመርጣል። ፖሊት ቢሮ ነሴዝ ካቢኔ ማለት ነው። ካቢኔውን የሚመርጠው ማን ነው? በፕሬዚደንትና በጠቅላይ ሚኒስትር ጠቅላይ ሚኒስትሩ ነው ካቢኔ የሚመርጠው። በኮሌክቲቭ ሊደርሺፕ ግን ካቢኔውን የሚመርጠው የሴንትራል ኮሚቴው ነው። ብዙዎቹ የሚጠቀሙት ለሴንትራል ኮሚቴን አርባ አካባቢ ያደርጉታል። ኢህአዴግም አርባ አምስት ምናምን ነበር የነበረው መሰለኝ ስራ አስፈጻሚ ወይ ዘጠኝ ወይ አስራ ሦስት ይሆናል። ስለዚህ ፖሊት ቢሮ ይሁንና ይምራ እንደዛ ነው። ይሄ ግን በጽንሰ ሀሳብ ነው። ፕራክቲካሊ መሬት ላይ እሱስ ቢሆን ይሄ ኮሌክቲቭ ሊደርሽፕ ሰርቷል ካልን በዓለም ታሪክ አልሰራም። የሰራ ካለ ያምጡና እስቲ እንከራከርበት ዋነኛው